ሰላም ለናንተ ይሁን፣ ውድ ቤተሰቦች እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን እናስታውቃችሁም በጎንደር የሰራዊቱ ግፍን የምንመለከት ይሆናል። ከወራት በፊት በደቡብ ጎንደር የተካሄደው ለመስማት የሚከብድ ጉዳዮች አሁን ላይ በዓለም አቀፍ የጦር አጥኚዎች እየወጡ ይገኛሉ የምናስደመጣችሁ ነው የሚሆነው። በሌላ በኩል ደግሞ የመምህራኑ ድምፅም የምትሰሙ ይሆናል። መምህራን የተራበ የትምህርት ጥራት ማረጋገጥ አይቻልም ሲሉ ሲናክሩም፣ የትምህርት ሚኒስቴር በበኩሉ የመምህራን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ወሳኝ በመሆኑ እናደርገዋለን ይባለም። በሌላ በኩል ደግሞ የገዱና የእስክንድር ሰጣ ገባን ይሆናል በተያዘም የገዱ አንደርጋቸውና የይልቃል ጌትነት እንድብድብ እንዲሁም የክስ ሁኔታንም የምንመለከት ነውለ በዋሽንግተን ዲሲ በአቶ ገዱ አንደርጋቸው በቡጢ ተመቷል የተባሉት አቶ ይልቃል ጌትነት መን ገጥማቸዋል፣ ትሰሙታላችሁ። በሌላ በኩል ህዝቡ ፋኖን መዋጋት ግዴታ ሆነ ሲሉ ብርሃኑ ጁላ ተናከረም። ብርሃኑ ጁላ የኢትዮጵያ ህዝብ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ በሙሉ ትግራይ እንደተወጋው ፋኖን መዋጋት ግዴታ ሆነ ሲል ተናግሯል። የምናስደምጣችሁ ነው የሚሆነው ወዲህ ደግሞ የኢትዮጵያ መንግስት ያሰራቸውን የቤ ሰራተኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ መጠየቁን እንዲሁም ደግሞ በቀጠለው የዘማቻ አንድነት የደብረ ማርቆስ ከተማውን ውጊያ የምንመለከት ይሆናል። ከተማዋንም በግማሽ ፋኖ ተቆጣጥሯል ተብሏል። የምትሰሙት ነው የሚሆንም ወዲህ ደግሞ ራዲዮን የማረኩ ጀግኖች ከባድ ይህ የጦር መሳሪያ ማርከዋል። አንድ ለእናቱ በመከላከያ ስር የሚገኙ መሳሪያን በፋኖ እጅ ገብቷል። ሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን የሬዲዮን የማረኩ ጀግኖች ዛሬ ሞፒዮን ደግሞ ታል ተብሏል። በትላንትናው ዕለት የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ፣ እንዲሁም ግትም ሻለቃ ብርጌድም በ372017 በተደረገው ውጊያ አራት የመከላከያ ኃይሎችን ይዘዋል። ሶስት የቆሰሉ 300 የተተኳሽ መሳሪያ የተማረከ ሲሆን አንድ ለሰባት ዓመት በመከላከያ ያገለገለን አስር አለቃ ማድረግ ያለውን የአገዛዙን የ120 ሞተርና መድፍ ተኳሽ ወታደር ይዘውታል ተብሏል። እስካሁን የተባለ ነገር ባይሆንም በመከላከያ እጅ ብቻ የሚገኝ አንድ ከባድ መሳሪያም በፋኖ እጅ ገብቷል እየተባለም ይገኛል። በሌላ በኩል ደግሞ የቀጠለው ዘመቻ አንድነት ብዙ እያስፋፋ ይገኛል። ዘመቻ አንድነት በሁሉም የአማራ ቀጠናዎች ተጠናክሮ ቀጥሏል ሲሉ እየተናገሩ ሲሆንም በደብረ ማርቆስ ማረሚያ ቤትም ውጊያ ተካሂዶ ሰንብቷል። በጎጃም በወሎና ሸዋ ቀጠናዎች የተደረገ ባለው ዘመቻ አንድነቱ ከፍተኛ ድል መገኘቱን የፋኖ ኃይሎች ያሳውቋል። ከዚህም ባለፈም በርካታ መከላከያ ጦር አባላት በከፍተኛ ሁኔታ እየተቀላቀሉም ይገኛሉ። በጎጃም ደጀን ቀጠና ብርጌድ አምስት ክላሽ በመያዝ እንዲሁም ደግሞ የተያዙ ይገኛሉ። በደብረ ማርቆስ በነበረው ውጊያም ብዙ የመከላከያ ሰራዊትን መማረክ መቻሉ ቢገለጽም በፋኖ በኩልም ብዙ የተያዙ እንዳሉ ተገልጿልም። ውጊያዎች አሁንም በጎጃም እየቀጠሉ ሲሆንም ንጹሃኑ ላይም ችግር እየፈጠረ እንዳለም መረጃዎች ይጠቆሙ ይገኛሉ። የመንግስት ሰራተኛ ስራ መግባት ትተዋል። አሁን ላይ ከተማ ጸጥ ረጭ ብላ ዘግታለችም ተብሏልም። ከቦሌ ጀምሮ እስከ ንጉሥ ተክለ ሃይማኖት እንዲሁም ሸዋበር ድረስ ያለው መንገድ ጸጥ ረጭ ብሎ ውሏል፣ በደብረ ማርቆስ እየተባለም ይገኛል። በሌላ በኩል የገዱ አንደርጋቸውና የእስክንድር ሰጣ ገባ ብዙ እያስባ ላይ ይገኛል። በአሜሪካ በአንድ የመገናኛ ብዙኃን ላይ በስካይፕ የተገናኙት አቶ ገዱ አንደርጋቸውና እስክንድር ነካም ሁለቱም መልስ ይመላለሱ ተስተውሏልም። አንተ የአማራ ፋኑን በመሬት ለው መኮል አችልም ሲል ገዱ አንደርጋቸው ሲናክረው፣ አንተም እኮ የብልጽግና አባል ነበርክ አንተም ለዚህ ቦታ መጥንም አሁን ላይ መሄጃ ስታጣን የተጠጋው ሲል ተናክሯልም። ምንም እንኳን እኔ እንደዛ ሳልሆን ተቃረኜ አሁንም አለው። አንተ ግን የአንድ ሰሞን ደጋፊ ነበርክ ብሎታለም ምንም ደጋፊ ቢሆን ይላል ገዱ ደግሞ ምንም ደጋፊ ቢሆን አሁን ላይ አውቆኝ ገብቻ አለው። አንተ ግን ህዝቡን እያለያየ ትገኛል ብሎታለም። አንድነቱ ይሻለናል እኛ አንድ እንሆና እንስራ ሲል የተናገረው ገዱ ሰነድ አዘጋጅቻለው ሰነድ አዘጋጅቼ እንስራ ባልኮኝ እኔ ማግለት የተደረገ ነው። የዚህ ጠንሳሽ ደግሞ አንተ ነህ ብሎታለም። በነበራቸው የስካይፒ ውይይት ላይም ጋዜጠኞ አስቁማቸው አሁን ላይ ለአማራ ህዝብ የሚበጀውን ነገር ምረጡ እንጂ እንድትከራከሩብን አልፈልግም ብሏችኋልም። ሁለታችሁም አንድ የሚያደርጋችሁ ነገር ምረጡ። በውጭ ዲፕሎማሲ ሰዎች ተቀባይነት አላችሁ። ስለዚህም ሁለታችሁም አንድ ሆናችሁ ማድረግ ይገባቸዋል ብሏል። እዚህ እዚያ ተከፋፍሎ መኖሩ ሳይሆን ሙያን ነው የሚያጽጣው። ዋናው ለህዝቡ ሰላም ይሰጠው አንድ ሆነን መቆይታችን ነው ሲልም ተደምጧል። ይህንን ካረ ግን ደግሞ ብዙ ነገሮች እናደምጣለን ሲሉም ተስተውሏል። በተያያዘ ደግሞ የገዱ አንዳርጋቸውና የይልቃል ጌትነት ሰጣ ገባ እንመለከታለን። ትናንትና በዋሽንግተን ዲሲ በአቶ ገዱ አንዳርጋቸው ተመተው አይናቸው ያበጠው አቶ ይልቃል ጌትነት የአቶ ገዱ ላይ ሊመሰርት የነበረውን ክስ በሸምጋዮች አማካኝነት በመተው በጉዳዩ ዙሪያ መግለጫ ሊሰጥ እንደሆኑ ሰምተዋል ሚዲያው እየተመረጠ መሆኑን እየተሰማም ሲሆንም የሊቃል ጌትነት አቶ ገዱ ላይ ሊያቀርብ የነበረው ክስም የተውም ሁለቱም ገና ለአሜሪካ መንግስት የስደት ጥያቄያቸውን ጠይቀው ጉዳያቸው እየታየ ስለሆነም ሁለቱም ላይ ሊያተጽዕኖ ያመጣልኝ በሚል እንደሆነ መረጃዎች ተገልጿልም። አሁን ላይ በየትኛውን ሚዲያ መምጣት ማስተባበሪያ እንድሰጥ እየተፈለግኩኝ ይገኛለሁ ሲል አንድ ጸሐፊ ጠቅሷልም። የሁለቱ ሰጥ አገባ እስካሁን ላይ ግልጽ ባይሆንም በአሜሪካ ግን የልቃል ጌትነትና ገዱ አንረጋቸው የለየለስ አገባ ውስጥ ገብተዋል እየተባለም ይገኛል። በሌላ በኩል ደግሞ ብርሃኑ ጁላ ህዝቡ ፋኖን መዋጋት ግዴታ ሆኖች ሲል ተናክረም። በትላንትና የብሔራዊ ምክር ቤት በነበረ ስብሰባቸው ላይ ብርሃኑ ነጋ የፋኖን ትግል ማሸነፍ ከቻለን እንደ ትግራይ ሁሉ ህዝቡ አሁንም ፋኖን መዋጋት ይገባል ብሏል። በአደባባይ ፋኖን ተቃውሞ ሰልፍ መውጣት አለበት፣ በሁሉም ክልሎች አንድ መሆን ይገባል ብሏል። የድጋፍ ስልፍ አንፈልግም፣ ነገር ግን የተቃውሞ እንፈልጋለን። ተቃውሞ ግን ፋኑ ላይ ሊሆን ይገባል ብሏል። ለምን ከትግራይ የተለየ ይህ ነገር ለምን ሆነ ብለን መጠየቅ ይገባናል፣ የሚሉት ብርሃኑ ጁላም ሁሉም ህዝብ አንድ መሆን ይገባል ሲልም ተደምጧል ያ ካልሆነ ሆነ ግን የማሸነፍ ልማችን ሊጨልም ይችላል ሲልም ተናግሯል ታዲያ ይህን ለማድረግ ደግሞ በደቡብ በምስራቅ በምዕራብ አንድ የሆነ ዲፕሎማሲ ወይም ደግሞ አንድ የሆነ ፕሮፓጋንዳ መርጨት ያስፈልጋል ሲሉ ምንጮች እየገለጹ ይገኛሉ በሌላ መረጃ የመምህራን ድምፅ መምህራን የተራበ ትምህርት ጥራት ማረጋገጥ አይቻልም ሲሉ መምህራን ተናክሯል የትምህርት ሚኒስቴር ደግሞ ጥያቄያቸው ልክ ነው ግን የመንግስት ጫና አለብኝ ብሏል። ትውልድ ፊደል ቆጥሮ ከልሙ እንዲደርስ መንገድ ጠራጌው አቅጣጫ ጠቋሚ መምህር ለሙያ የሚከፍለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነም ጥናት አሳይቷል። በደባርቅ ዩኒቨርሲቲ መመሪ ሁኔታ ተፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉ ግን ሳይርባቸው ማስተማር ሲችሉ ነው ብሏል። የዩኒቨርሲቲ መምህራን እየተራቡ አገርን እያሰቡ ነው ያሉት መምህራኑ አሁንም ለመምህራን እየተከፍል ያለው ክፍያ ከአንድ የባንክ ቤት ጥበቃ ሰራተኛ ያነሰ ነው ሲሉም ነግሮናል። በዚህ ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ተፈለቀም መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ሆን ብሏል። የመምህር ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ የተሻለ ለብሶ እየገባም የተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለ መምህር እንዴት ተማሪ ፊት ቆሞ ማስተማር ይችላል ሲልም ጠይቋል። መምህሩ ዛሬ የተቀደደ ሱሪ ነው ለብሶ የሚሄደው ካልሲ መቀየር ያቷል ሲሉም ተናግሯልም። በአሳለፍነው ሳምንት የትምህርት ሚኒስቴር የአስራ ሁለተኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆልን አስመልክቶ በጥናቱ መሰረት ደግሞ መምህራን የሚከፍላቸው ክፍያ ዝቅተኛ ሰላም ሆኑ የማስተማር ፍላጎታቸው ላይ ተጽዕኖ ማሳደሩን ጠቁሙም ነበርም። ጥናቱ ለውይይት በህዝብ እንደራሴዎች ምክር ቤት በቀረበበት ወቅትም በውይይት የተሳተፉ የትምህርት ተቋማት ስራ ኃላፊዎችም፣ መምህራን እና የምክር ቤት አባላት የትምህርት ጥራት ለማረጋገጥ የመምህራን ደሞዝ ማሻሻል ተገቢ እንደሆነም አስረድተዋልም። በወቅቱ የተገኙትና ማብራሪያ የሰጡት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋም የመምህራን ደሞዝ ደረጃ ለማሻሻል ከፋይናንስ ስርዓት ጋር ለማስተሳሰር እየተሰራ ነው ማለታቸው የሚታወስ ነው። በሌላ መረጃም የሰራዊቱን ግፍ እንመለከታለን። ከወራት በፊት ነው። ቦታው ደቡብ ጎንደር ዞን ላይ ጋይንት ወረዳም፣ በወረዳው ነገላ ቀበሌ ነዋሪ የሆኑት አንዱ አርሶ አደር የሰባት ዓመት ታዳጊ ልጅ በታሞበት ክምር ድንጋይ ከተማ ሄዶ የሳክሞ እየተመለሰ ነበር። ልዩ ቦታው ጥጥራ መገንጤያ ላይ የመከላከያ ወታደሮች ቆሟለም። አላፊ አግዳሚውን እያስቆሙ ይፈትሻሉ። ብርና የእጅ ስልክ እንዲሁም የአንገት ሐብልም የጣት ወርቅም እየተቀበሉ ነበርም። ልጁን ክምር ድንጋይ ከተማ ሳክሞ ሲመለስ የነበረው አርሶ አደርም አስቆሙትና ፈተሹትም። ና ዩ ታድሷል። ምንም እንከን አላገኙበትም። ብር እንዲሰጣቸውም ጠየቁ። እርሷ አደሮም የያዘውን ብር ለሕክምና ክፍሉ ጨርሰና እጄ ላይ ምንም ብር እንደሌለው ነገራቸው። አላመኑትም ነበርም። አገላብጠው ፈተሾት ለልጁ የሚጓት ከሐኪም ቤት ከተሰጠው መድኃኒት በስተቀር ምንም የለውም ነበር። ደበደቦት። ይህም አልበቃም፣ በያዙት ክላሽ ማስፈራር ጀምሩም። ይሄኔ የሰባት ዓመቱ ታዳጊ ልጁ

ተነሳ ይላሉ። በረሚዲያ አገኘሁት ባለው መረጃ መሰረት ከሆነ በነገላ ቀበሌ ተገኝቶ የማች ቤተሰቦችን አነጋገር የሰራሁት ነው እውነት ነውም ብሏል። በሌላ በኩል ደግሞ በትግራይ ክልል ባለፈ ሁለት ዓመት 1664 ሰዎች በተቀበሩ ፈንጆች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያ የሰላም ስምምነት ከተፈጸመ ወዲህ ይህን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚች ደግሞ 259 ደግሞ ሕይወታቸው እንዳለፈ የመልሶ ግንባታን ለማትረጀት ራዶ አስታውቋል። ዓለም አቀፉ የፈንጂ ግንዛቤ ማስጨባጫ ቀንን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋይ ገብረ ማርያም እንደገለጹትም የተቀበሩ ፈንጆች፣ ጥይቶች እንዲሁም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ ብሏል። የፈንጂ አምካኞች ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋይ አብርሃም በበኩላቸው በክልሉ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጾም የበጀት ጥረት ለጉዳዩ በቂ ትኩረት ለጉዳዩ በቂ ትኩረት አለመስጠት ስራቸው እንዳደናቀፈባቸውም ተናግረዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።